አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 16 በዚህ ቀን በእስክንድሪያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድሪያ ሀገር ሊቀ ጳጳሳት የከበረ አባ ሚካኤል አረፈ። ይህም አባት በአስቄት በአባ መቀርስ ገዳም መንኩሶ በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ቴዎድሮስ ባረፈ ጊዜ በላዩ ትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከሚያሳድራቸው ድረስ ኤጲስ ቆጶሳት ስብሰባ አድርገው በለዚህ ሹመት የሚሻል ሲመክሩና ሲመረምሩ ብዙ ቀኖች ኑሩ። ከዚህ በኋላ ያ ሰው እኔ በአባ መቀርስ ገዳም በነበርኩ ጊዜ ስጸል የሊቀሳን ሹመት ለሚካኤል ይገባዋል፣ በዚህ ሹመት የሚሻል እርሱ ነውና የሚል ቃል ከሰማይ ሰማው አላቸው። ሁሉም ስለ ቱርፋቱ ተናገሩ። ስለ እርሱም ተስማምቶ ከገዳም ወደ አስክንድሪያ ሊያመጡት ከምስር ገዢ ዘንድ ደብዳቤ ጽፎ የያዙ ሊያመጡትም ሲሄዱ ስለ ገዳማ አገልግሎት ከሽማግሌዎች መነኩሳት ጋር ወደ ገዛ ከተማ ሲመጣ በመንገድ አገኙት፣ ይዘውም አሰሩት። ወስደውም በመስከረም 17 ሊቀ ጵጵስና ሾሙት። ያችን ዕለት በጌታ ደም የከበረ መስቀል በዓል የሚከበረባት ናት። ይህም የሆነው ከዲቁጫኖች ዘመን በኋላ የሐሚድ ልጅ አልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መርዋን አልጋዲ ነገሰ። የእስክንድርያ ሀገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንበላቸው ብዙ ዓመታት ኑሮ፣ በዚያችም እርሱ በተሾመበት ቀን በሁለተኛውም በሶስተኛውም ብዙ ዝናብ ዘነበላቸው፣ እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያን ወገኖች ላይ ታላቅ መከራ ደረሰ። ከመማናም ብዙዎች ሸሹ። የክብር ባለቤት ክርስቶስን የካዱትም ሰዎች ቁጥራቸው 24 ሺህ ሆነ። ለዚህም ነገር ምክንያት የሆነውን ከእርሱ እግዚአብሔር ስጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበረ። ዳግመኛም በዚህ አባት ዘመን ለመለካውያን ቆስሞስ ሊቀ ጵጵስና ተሾሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋሕዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስ ከተዋሕዶ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ የመለኮትና የተሴቱ በአንድ ባህሪ በመሆኑ ጸንቶ ይኖራል ሲል ኤጲስቆጶሳቱን እንዲሁ ከተዋሕዶ በኋላ ስለ ክርስቶስ የተለያዩ ሁለት ባሕሪ ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሀያ አራቱን በሰበሰባት በከበረች አንዲት ቤተክርስቲያን ውስጥ አንድነት ጸንቶ ሊኖሩ ተስማሙ። ከዚህ በኋላ ከእስክንድሪያ ሰዎች መለካያን የሆኑ ስሙ አነስታሲዎስ የሚባል ሰው በላያቸው ጥፋቱን አመጣ። እሱ ኢጲስቆጶስነት እንዲሾሙት ሽቶ አልሾሙትምና ስለዚህም ወደ እስላሞች ንጉሥ ሄዶ በአባ ሚካኤል ነገር ሰራበት። ከአመጸኞች ነገሥታት ብዙ መከራ ደረሰበት። ጽኑ የሆነ ስቃይም አሰቃዩት። ብዙ ግርፋትም ገርፎ ለረጅም ጊዜ በእግረ ብረት አሰሩት። አንገቱንም በሰፊ ሊቆርጥ ወደ መኮንን አቅርቦት ነበረ። ስለ መንጋዎቹም ጥበቃ እግዚአብሔር ዘመነ መንግሥት የሙሴ ልጅ የሆነ በንጉስ አገልጋይ አደባባይ ታላቅ ስቃይ አሰቃዩት። መኮንኑም ገንዘብ እንዲሰጠው ሽቶ ሊቀ ጳጳሱን አባ ሚካኤልን አሰረው። ሰዎችን መጥተው ዋስ ሆነው አመጡት። ምጽዋቱም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብጽ በወሰዱት። ይህ አባት ወደ ላይኛው ግብጽ በሄደ ጊዜ በዚያ ብዙ ታምራትን አድርጎ የክብር ባለቤት ክርስቶስ የካዱትን ምእመናን ብዙዎችን ወደ ቀናች ዓመት መልሶ አስገባቸው። የኢትዮጵያ ንጉስም ይህን አባት የእስላሞች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘንን አዘነ። መንፈሳዊ ቅናትም ቀንቶ ወደ ግብፅ ሀገር ዘምቶ ከላይኛው ግብፅ ደረሰ። ከእርሱ ጋርም መቶ ሺ ፈረሰኞች አርበኞች፣ መቶ ሺ በበቅሎ ተቀመጡ። አሁንም በግማይ የተቀመጡ መቶ ሺ አርበኞች ወታደሮች ነበሩ። ብዙ ሀገሮችን ማጠፋ ብዙዎችንም ማረካቸው። የግብፅ ንጉስም ይህን ሁሉ የሆነውን ስለ ሊቀ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ ከእስራቱ ፈጥኖ ፈትቶ ታላቅ ክብርም አከበረው። እንዲሁም ክርስቲያኖች ወገኖች ሁሉ እጅግ አከበራቸው። ከዚህ በኋላ ለኢትዮጵያ ንጉሥ ደብዳቤ ጽፎ ይልክ ዘንድ ወደ አገሩም እንዲመለስ የያዘው ዘንድ የግብፅ ንጉሥ ይህን አባት አባ ሚካኤል ለመነው። ይህም አባት ወደ ኢትዮጵያ ንጉሥ እርሱንና መኳንንቱን መሳፍንቱንና ሰራዊቱን እየባረከ እና የመረቀ ደብዳቤ ጽፎ ላከ። እንዲህም አለው። እንሆ በአንተ ምክንያት ከእስራትና ከስቃይ ሁሉ እግዚአብሔር አድኖኛልና አሁን ወደ ሀገር በሰላም በፍቅር ተመለሰ። ስለ እኔ፣ ስለ ክርስቲያን ወገኖች ሁሉ ስለ ደከምከ መልካም ዋጋህን እግዚአብሔር በመንግስተ ሰማያት ይስጥህ። ኢትዮጵያ ንጉሥ የዚህን አባት ሊቀ ጳጳሳት አባ ሚካኤል ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ ሀገሩ በሰላም በፍቅር በአንደን ተመለሰ። አባ ቆስሞስ እና ወገኖችም ከሊቀ ጳጳሳት አባ ሚካኤል ጋር በተስማሙ ጊዜ አባ ኮስሞስ በውዴታው ለምስር ኤጲስቆጶስነት ተሹሞ